ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹም በቅድሚያ ጠቅላይ ሚኒስትር ዐቢይ አህመድ ዲፕሎማቶቻቸውን በጸያፍ ቃላት መዝለፋቸው ታወቀም። ሚኒስትሩን ጌዲዮን ጢሞቴዎስን ደግሞ ከሶስት ዓመት በኋላ ትሆናለህ ያሏቸውን ጉዳይ በመድረክ ላይ ተናግረዋል። ከምንጮቻችን የተገኘው መረጃ ይቀርባል። የኢትዮጵያ የጤና ባለሙያዎች አድማ ወደ ተለያዩ አካባቢዎች እየተስፋፋ ነው። የነዚህ ሐኪሞችን ጥያቄ የሚደግፉ ሕዝባዊ ተቃውሞዎችም ታይቷል። በቀናት ልዩነት ወደ ብሔራዊ ቴሌቪዥን ጣቢያው የመጡት የጤና ሚኒስትሯ ደግሞ ሁሉም አገልግሎት ቀጥሏል፣ አብዛኛው የሐኪሞች ጥያቄም ተመልሷል ሲሉ ተሰምቷል። ይህንን ጉዳይ በስፋት እንመለከተዋለን። ወደ ወታደራዊ ስልጠና የገቡ ሰባት የብልጽግና አመራሮች ሞቱ። 200 የብልጽግና ሹማምንት ደግሞ የስልጠና ካምፑን ጥሰው ማምለጣቸው ተነግሯል። በዝርዝር እንቃኘዋለን። ብልጽግና የበታተናቸው የቀድሞ የደቡብ ክልል ምሁራንና ፖለቲከኞች አዲስ ተቋም አቋቋምን ሲሉ ገለጹ። ባለፉት ሰባት ዓመታት የብልጽግናው አገዛዝ በቀድሞ የደቡብ ክልል ውስጥ የመሠረተ ልማት ስራ አልሰራም ሲሉም ገልጿል። በአቋቋሙት ተቋም በኩል ባወጡት መግለጫም በአማራና ኦሮሚያ ክልሎች የሚካሄዱ ጦርነቶች እንዲቆሙ ጠይቀዋል። ሰሙታላችሁም። የአፍሪካ ህብረት በትግራይ ክልል በተካሄደው ጦርነት ጉዳት የደረሰባቸውን ሰዎች አዳመጠም። መድረኩ ተበዳዮች ፍትህ የሚያገኙበትና ወንጀለኞች የሚጠየቅበት ሂደት እንዲፈጠር የሚደረግ ጠቃሚ አጋጣሚ ተብሏል። ሌላኛው መረጃችን ነው። ሶማሊላንድ ከ130 በላይ ለሚሆኑ ለዓለም ሀገራት የሀገርነት እውቅና እንዲሰጣት ደብዳቤ ማስገባቷን አሳወቀች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታዳምጣላችሁ። ሰናይ ቆይታ ይሆንላችሁ። የኢትዮጵያ የጤና ባለሙያዎች አድማ ወደ ተለያዩ አካባቢዎች እየተስፋፋ ነው። የነዚህ ሐኪሞችን ጥያቄ የሚደግፉ ህዝባዊ ተቃውሞዎችም ታይቷል። በቀናት ልዩነት ወደ ብሔራዊ የቴሌቪዥን ጣቢያ የመጡት የጤና ሚኒስትሯ ደግሞ ሁሉም ነገር ቀጥሏል፣ አብዛኛው የሀኪሞች ጥያቄም ተመልሷል ሲሉ ተሰምቷል። የጤና ባለሙያዎች ሙሉ በሙሉ የስራ ማቆም አድማ መጀመራቸውን ተከትሎም በአዲስ አበባና በተለያዩ ከተሞች በሚገኙ ሆስፒታሎች ግን የሕክምና አገልግሎቱ መቋረጡ ታውቋል። ከጥቁር አንበሳ እስከ ቅዱስ ከመቀለ አይደር እስከ ባህር ዳር ፈለገ ሕይወት፣ ከአዳማ ኮምፕሬንሲቭ እስከ ወልቂጥ የሪፈራል ሆስፒታሎች ሌሎችን በርካታ የሀገሪቱ የጤና ተቋማት በአመዛኙ አገልግሎት መስጠት እያቆሙ ናቸው። የንቅናቄው አስተባባሪዎች ቢያንስ 18 ትላልቅ ሆስፒታሎች የመጀመሪያ ቀን አድማውን አስጀምረዋል ብሏል። በአዲስ አበባ በሶስት ዋና ዋና ሆስፒታሎች ማለትም በዳግማ የሚኒሊክ ሪፈራል ሆስፒታል፣ በዘውዲቱ መታሰቢያ ሆስፒታል፣ የካቲት 12 ሜዲካል ኮሌጅ በተደረገ ጉብኝት የአገልግሎት መስተጓጎል በእጅጉ ተከስቷል ሲል አዲስ ስታንዳርድ ዘግቧል። በኦሮሚያ ክልል አርሲ ዞን አሰላ ከተማ የሚገኘው የአሰላ ማስተማሪያና ሪፈራል ሆስፒታል የሚሰሩ የጤና ባለሙያዎች ተቋሙ ሙሉ በሙሉ ወደ ስራ ማቆም አድማ መሸጋገሩን ገልጿል። ሬዚደንት የሆኑ ጀማሪ የሕክምና ባለሙያዎች በስራ ቦታቸው አልተገኙምም ብሏል። በዚሁ ክልል ሰሜን ሸዋ ዞን ፍቼ ከተማ በሚገኘው የሰላሌ ዩኒቨርሲቲ ኮምፕሬንሲቭ ስፔሻላይዝድ ሆስፒታል የሚሰሩ አንድ የጤና ባለሙያ እንደተናገሩትም በሆስፒታሉ የሚገኙ አጠቃላይ ሐኪሞች ሙሉ በሙሉ የስራ ማቆም አድማውን እየተሳተፉ ነው ብለው፣ ሌሎች የሰራተኛ አባላት ገና አሁንም ተገኝተዋል ብለዋል። አብዛኛውን የስራ ጫና ለመሸፈንም የአምስተኛ ዓመት የህክምና ተማሪዎችን ወደ ስራ አስገብተዋል ያሉ ሲሆን እነዚህ ተማሪዎች ያለ በላይ ተቆጣጣሪ ለመስራት ገና ብቁ አይደሉም ሲሉ አስጠንቅቀዋል። በክልሉ ባሌ ዞን በሚገኘው የመዳ ወላቦ ዩኒቨርሲቲ ጎባ ሪፈራል ሆስፒታል የሚሰሩ ሌላ የጤና ባለሙያም ከዛሬ ማለዳ ጀምሮ ሁሉም የጤና ባለሙያዎች ስራ አቁመዋል ሲሉ አረጋግጧል። አንዳንድ ታማሚዎች በተለይም በቀዶ ጥገና ክፍል ውስጥ አሁን መኖራቸውን ገልጸው በቀዶ ጥገና ክፍል ውስጥ አስር የሚሆኑ ታማሚዎችን መመልከታቸውንም አንስቷል። በክፍሉ አርባ አልጋዎች ያሉ ሲሆን የቀሩት ታካሚዎች በቅርቡ ከሆስፒታል ይወጣሉ ተብሎም ነው የሚጠበቀው። አክለውም የጸጥታ ኃይሎች ዛሬ ማለዳ በሆስፒታሉ ቅጥር ግቢ ውስጥ መግባታቸውን አንስተው የእነሱ መገኘት የቀሩትን የጤና ባለሙያዎችን ከፍተኛ ፍርሃት ውስጥ እንደከተታቸው ገልጿል። በአማራ ክልል የጎንደር ዩኒቨርሲቲ ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ሰራተኛ በበኩላቸው ሆስፒታሉ በአብዛኛው ባዶ ሆኖ ቀጥሏል፣ ብሏል። በአሁኑ ሰዓት ምንም ጀማሪና ሬዚደንት ሐኪሞች ግቢ ውስጥ የሉም፣ አስቀድመው ለቀዋል ብሏል። አብዛኞቹ ነርሶችና ሌሎች ሰራተኞችም ሙሉ የስራ ማቆም አድማውን ተቀላቅለዋል ያሉ ሲሆን፣ በአስተዳደር ስራ ላይ ያሉ ብቻ ናቸው አሁንም እየሰሩ ያሉት ሲሉም ጠቁሟል። እነዚህ በሀገሪቱ የታዩ ጥቂት አብነቶች ናቸው። ዛሬ በአዲስ አበባ በጥቁር አንበሳ ሆስፒታል የነበረውን አድማ ተከትሎ አስታማሚዎችና ታካሚዎች እንደዚሁም ሌላው ማህበረሰብ የሐኪሞችን ጥያቄ በመቀላቀል ስለምን የጤና ባለሙያዎች ጥያቄ አይመለስም በሚል ከአስተዳደር ሰዎች ጋር እሰጥ አገባ ውስጥ ገብተውም ታይተዋል። በዚህ ሁሉ ሂደት ውስጥ በዜጎች ላይ የሚደርሰው የህይወት ጭምር ዋጋ የማያስጨንቀው የብልጽግና አገዛዝ እየተደረገ ያለ አድማ የለም፣ ሁሉም ስራ ላይ ነው፣ ለጥያቄዎቹም በየጤና ተቋማት ውስጥ ስብሰባ ይደረጋል፣ ከጅምሩም እኮ አብዛኛው ጥያቄ ተመልሷል የሚል ምላሽ ነው የሰጠው። ይህንን ማብራሪያ እንዲያቀርቡ የተላኩት ደግሞ የጤና ሚኒስትሯ መቅደስ ዳባ ናቸው። በነዚህ ሆስፒታሎች ሰዎች በሀገር አቀፍ ደረጃ በሁሉም ቦታ ላይ የጤና ባለሙያዎቻችን የጤናው ስነ ምግባሩን በሚጠብቀው መልክ ተገልጋዮቻችንን በአገልግሎት ቦታቸው ላይ ሆነው ያለምንም የአገልግሎት መቆራረጥ በአብዛኞቹ የጤና ተቋሞቻችን አገልግሎት እየተሰጠ ይገኛል። አብዛኞቹ ጥያቄዎች ምላሽ ያገኙ አሉ፣ ደሞ ያላገኙ አሉ፣ የሚመለሱ አሉ። በተግባር ግን ከሙያ ማህበራት ጋር፣ ከባለሙያዎች ጋር በተቋም ውስጥ የሚነሱ ጥያቄዎችን በጋራ በመፍታት በሀገሪቱ የጤና ተቋማትና ሐኪሞች ዘንድ ምንም አይነት ችግር ከሌለም ሁሉም ቦታም ላይ አድማ ካልተመታም በሶስት ቀናት ልዩነት በብሔራዊ ቴሌቪዥን ጣቢያ ገብተው ማስተባበያ መስጠቱ ስለምን አስፈለገ የሚለውን ግን ሚኒስትሯና አለቆቿ ብቻ ይሆናሉ የሚያውቁት። አገዛዙ በኃይልና በእስር ንቅናቄውን ለማስቆም ያደረገው ጥረትም አልተሳካም። ድርጊቱን ዓለም አቀፋዊ ውግዘት እየገጠመውም ይገኛል። ይህ በእንዲህ እንዳለ የኢትዮጵያ የጤና ባለሙያዎች ማህበር ፕሬዚዳንት አቶ ዮናታን ዳኛው በዛሬው ለ ሁለት ከእስር መፈታታቸው ተሰምቷል። ከ80 የሚልቁ የሰው ህይወትን የሚታደጉ የሕክምና ባለሙያዎች ግን ዛሬም እስር ላይ ናቸው። ወደ ወታደራዊ ስልጠና የገቡ ሰባት የብልጽግና አመራሮች ሞቱ። ሁለት መቶ የብልጽግና ሹማምንት ደግሞ የስልጠና ካምፑን ጥሰው ማምለጣቸው ተነግሯል። አገዛዙ በተደጋጋሚ የሀገሪቱ ታዳጊዎችና ወጣቶችን በግዳጅ በማፈስ ወደ ወታደራዊ ማሰልጠኛ ተቋማትን በመውሰድ የአጭር ጊዜ ስልጠናዎችንም እየሰጠም የእርስ በርስ ጦርነቶቹ ርዓት አድርጓቸዋል። ይህ የግዳጅ አፈሳና ስልጠና አሁንም እንደቀጠልም ይገኛል። የብልጽግናው መንግስት በቅርቡ በኦሮሚያ ክልል ያሳለፈው ውሳኔ ደግሞ የዞን የወረዳና የቀበሌ አመራሮች ተመሳሳይ ወታደራዊ ስልጠና እንዲወስዱ ማድረግ የሚል ነበር። በዚህም በክልሉ አዋሽ ቢሾላ ወታደራዊ ማሰልጠኛ በበርካታ ሺዎች የሚቆጠሩ አመራሮችን ከክልሉ የተለያዩ አካባቢዎች ሰብስበ አስገብቷል። እነዚህ አመራሮችም የመገናኛ ዘዴዎችን እንዳይጠቀሙ ተከልክለው ስልኮቻቸውንም ወደ ካምፑ ለወሰዷቸው ሹፌሮች እንዲያስረክቡ ተደርገው ነውና የገቡት ከመገናኛ ብዙኃን ረቀው ሰንብቷል። አሁን የወጣው መረጃ ግን ሰባት የብልጽግና ሹማምንት በወታደራዊ ስልጠና ሳያ ሳቢያ ለህልፈተ ህይወት መዳረጋቸውን እንደዚሁም 200 የሚሆኑት ደግሞ ስልጠናውን አቋርጠው መጥፋታቸውን የሚገልጽ ነው። የሚቀርብላቸው ምግብ ደረቅ ዳቦና ወታደራዊ ኮቸሮ በሻይ መሆኑን ተከትሎ አመራሮች ከፍ ያለ ችግር ውስጥ ነን ስለማለታቸውም የዘገበው ዋዜማ፣ በቅርቡ ለመሰረታዊ የውትድርናና ፖለቲካዊ ስልጠና አዋሽ ቢሾ ለወታደራዊ ማሰልጠኛ ካምፕ ከገቡ የዞን የወረዳና የቀበሌ ባለስልጣናት መካከል ሰባቱ ህይወታቸው አልፈዋል ብሏል። አብዛኞቹ ሟቾች ደግሞ ተጓዳኝ ና ችግሮች እንደነበረባቸው የጠቀሱ ቤተሰቦች አስከሬናቸውን እንደተረከቡም ምንጮቹ ገልጿል። አመራሮቹ የሞቱት በተለያዩ ቀናት ነው። መሰረታዊ የውትድርና ስልጠና ላይ እያሉ ነው የሞቱት ያሉት ቤተሰቦቹም አስከሬንም ሂደው እንዲወስዱ መደረጋቸውን አሳውቋል። በስልጠናው ላይ እየተሳተፉ የሚገኙት የሲቪል አመራሮች ከዚህ ቀደም ምንም አይነት ወታደራዊ ስልጠና ወስደው የማያውቁ ስለመሆናቸውም ነው የተገለጹ። ሟቾቹ ባለስልጣናት ከየትኛው ዞን ወረዳ፣ አሊያም ቀበሌ እንደሆኑ ግን ለመናገር ተቆጥበዋል ብሏል ዘገባው። ማሰልጠኛው የሚገኝበት አካባቢ ሞቃታማ የመሰረታዊ የውትድርና ክሎች ክሎ ስልጠናው ከባድና ለስልጣኞች የሚቀርበው ምግብም አነስተኛ እንደሆነም ነው ምንጮች የጠቆሙት። ለ45 ቀናት የታሰበው ስልጠናም በሰዎች ህይወት መጥፋት ሳቢያም በአንድ ወር ውስጥ እንዲጠናቀቅ እንደተወሰነ ነው የተመለከተው። የተመዘገበው የባለስልጣናት የሞት ሪከርድን ተከትሎም የፊታችን ሰኔ ሶስት ይጠናቀቃል ተብሎ ቅር ተይዞለት የነበረው የዚህ ወታደራዊ ስልጠና በግንቦት 21 እንደሚጠናቀቅ

ጠቅላይ ሚኒስትር አብይ አህመድ ዲፕሎማቶቻቸውን በጸያፍ ቃላት ዘለፉም ሚኒስትሩን ጌዲዮን ጢሞቴዎስን ደግሞ ከሶስት ዓመት በኋላ ትሆናለህ ያሏቸውን ጉዳይ በመድረክ ላይ ተናግሯል። ከሚያዚያ 29 ጀምሮ ለተከታታይ ሶስት ቀናት በቢሾፍቱ ኩሪፍቱ ሪዞርት የስራ ግምገማ ለማድረግ የተሰባሰቡት የውጭ ጉዳይ ሚኒስቴር ባልደረቦች ከጠቅላይ ሚኒስትሩ ያልጠበቅነው ዘለፋና ስድብ አስተናግደናል ሲሉ ለኢትዮ ፎረም ተናግረዋል። ለወራት ተከናወነ የተባለ ስራን ለመገምገም ተሰባሰብን ያሉት ዲፕሎማቶቹና ነባር ሰራተኞቹ በድንገት የተገኙት ጠቅላይ ሚኒስትር አብይ አህመድ ግን በስራችን አፈጻጸም ላይ ያልተመሰረተ ስድብ ሲሰድቡን ውሏል ነው ያሉት። የውጭ ጉዳይ ሚኒስቴር ባልደረቦች ተሰደብን ያሉባቸው ቃላት ለጣቢያችን የገለጹ ቢሆንም ለአድማጮች ክብር ስንል ከመጠቀም ግን ተቆጥበናል። ይሁን እንጂ በስድባቸው የተበሳጨ አንድ የስብሰባው ታዳሚም እኛ ለሀገርና ለሕዝብ እንጂ ለፓርቲ እንደማንሰራ እየታወቀም ስለምን እንዲንባላለን የሚል ዘት ያለው ንግግር በድፍረት መናገሩን ተከትሎ የጠቅላይ ሚኒስትሩ ቁጣና ዘለፋ አይሏል ብለዋል። ይህንን ንግግር የተናገረው ባልደረባም ከዛ መስሪያ ቤት መውጫ በሩን አሳዩት ምን ትሰራለህ እዚህ እያሉ መናገራቸውንም ምንጮች ለጣቢያችን አስረድቷል። ሚኒስትራቸው ጌዲዮን ጢሞቴዎስን ባሞካሹበት በቢሾፍቶ መድረክ ላይ ይህንን ክቡር ሚኒስትር እያለ የሚናገረው አድርባይ ሁሉ አትስማም፣ ውሸታም ናቸው ማንንም እንዳታምን በማለት ከተናገሩ በኋላ አሁን ጥሩ ሚኒስትር ነም ከሶስት ዓመት በኋላ የአፍሪካ ምርጥ ሚኒስትር ትሆናለህ በማለት አክለዋል ሲሉም ነግረውናል የራሳቸውን ሚኒስትሮች የኢትዮጵያን ሕዝብና የሾማቸውን ግለሰቦች በአደባባይ ጭምር ሲዘልፉ የሚሰሙት ጠቅላይ ሚኒስትሩም በቢሾፍቱ ስብሰባ ላይ የውጭ ጉዳይ ሚኒስትሩን እያደነቁ ሰራተኞችና ነባር ዲፕሎማቶችን ሁሉ ሲዘልፉ እንደነበር ምንጮች አብራርቷል። የኢትዮጵያ ሕዝብን ጉንዳን፣ ደንቆሮ፣ ሾርት ሚሞሪያም ወዘተ ብለው የተሳደቡት ጠቅላይ ሚኒስትሩም በአሁኑ ወቅት የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አድርገው የሾሟቸውና በ2011 የመጀመሪያ ወራት የካሜራ ቀራጭ አድርገው ቤተ መንግስት አስገብተዋቸው የነበሩት ሳይታገሱን የዘለፉትም ጀዝባ የሚለው ንግግርም በብዙዎች ዘንድ የሚታወቅ ነው። እነዚህም ጥያቄዎች ለመመለስ መልስ እዚህ የባሱ ስድቦችን ሲሰድቡን ዋሉ። ዘለፋቸው በጅምላና በተናጥል ነበር ያሉት የውጭ ጉዳይ ሚኒስትር ባልደረቦች የማንታምን የማንሰራና አድርባዮች መሆናችንን በመጥቀስ ሰደቡን ሲሉ መድረኩ ላይ የተጠቀሟቸውን ከስነ ምግባር የወጡ ቃላትን በመግለጽ ለኢትዮ ፎረም አስረድቷል። የኦህዴድ ብልጽግና የበተናቸው የቀድሞ የደቡብ ክልል ምሁራንና ፖለቲከኞች አዲስ ተቋም አቋቋምና አሉ። ባለፉት ሰባት ዓመታት የብልጽግናው አገዛዝ በቀድሞ የደቡብ ክልል ውስጥ የመሰረተ ልማት ስራ እንዳልሰራም ገልጿል። በአቋቋሙት ተቋም በኩል ባወጡት መግለጫም በአማራና በኦሮሚያ ክልሎች የሚካሄደው ጦርነት እንዲቆም ጠይቋል። የብልጽግናው አገዛዝ አዳክሞና በታትኖ ለመግዛት ሲል ካፈራረሳቸው ማህበራዊ ግንኙነቶች፣ ማህበራዊና መንግስታዊ ተቋማትና አደረጃጀቶች መካከል የደቡብ ክልል ይጠ ይጠቀሳል ክልሉን ያፈረሱ አገዛዙ በሴራ ፖለቲካዊ መብቶችና ጥያቄዎቻቸውን ያለ ወኪል እንዲቀር አድርጓል ያሉት የቀድሞ የደቡብ ክልል ምሁራን ተጽዕኖ ፈጣሪዎች የፖለቲካ ሊህቃንና የማህበረሰብ ወኪሎችን የያዘም ራይዝ የተሰኘ ድርጅትን መመስረታቸውን አሳውቋል ባሳለፍነው እሁድ በአለም ዙሪያ በተደረገ የበየነ መረብ ስብሰባ ላይ ተመሰረተ የተባለው ድርጅት ወራትን የፈጀ ምክክር እንደተደረገበትም ነው የገለጹት የህዝባችን ራስን በራስ የማስተዳደር መብት የጣሰው የብልጽግናው መንግስት በህዝቦች ፍላጎት ሳ እንዳይሆን በእኔ እብሬት የተጫነ ነው ያሉትን አከላለል የህዝብን ፍላጎት ያገናዘበ የወሰን ማካለል እንዲደረግም ጠይቋል። በትግራይ ክልል ህዝብ ላይ የተከፈተው ጦርነት በአግባቡ መስመር እንዲ ሳይደረግ ካደረሰው ሰብአዊና ቁሳዊ ጉዳትም ትምህርት ሳይወሰድ ተጠያቂነትም ሳይሰፍን በኦሮሚያና አማራ ህዝቦች ላይ መንግስት ሌላ ጦርነት እያካሄደ ነው ያለው የመሰረቱት ድርጅት ይህንን በማቆም የሰላም አማራጭ አገዛዙ እንዲከተልም ጠይቋል። ያገዛዙ ሙሉ ትኩረት ጦርነት ነው ያለው። ራይዝ ከዚህ በሚተርፈው ጊዜ አብረቅራቂ ፕሮጀክቶችን እንደ ስኬት በመውሰድ በሁሉም አካባቢ የመሰረተ ልማቶችን ማስፋፋቱን ትቶ የኮሪደር ልማት በሚል ሽፋን ህዝብን በማፈናቀል የሀገር ብክነትን እያስከተለ ነው ብሏል። በመሆኑም ባለፉት ሰባት ዓመታት ምንም አይነት የልማት ስራ አልተከናወነም ሲልም ገልጿል። ኢትዮጵያን ውስብስብ ችግር ውስጥ ከተዋል በሚል የብልጽግናው መንግስትን የተቸው ራይዝ አገሪቱ በዚህ ሁኔታ ላይ ብትሆንም በባህር በር ሰበብ ከኤርትራ ጋር ጦርነት በመግጠም ሀገሪቱ የሰራዊቱን ዋጋ ሊያስከፍላት ከፍተኛ ዝግጅት እያደረገ ነው። ይህን ማስቆም ሰላማዊ መንገድንም አማራጭ ማድረግ ያስፈልጋል ብሏል። ራይዝ ከሌሎች ኢትዮጵያን ጋር በሀገራችን ዘላቂ ጥቅሞችና ጉዳዮች ላይ በትብብር የምንሰራበት ወቅት ነውና ህብረት ያስፈልገናል ሲልም ጥሪ አቅርቧል። የአፍሪካ ህብረት በትግራይ ክልል በተካሄደው ጦርነት ጉዳት የደረሰባቸውን ሰዎች አዳመጥም። መድረኩ ተበዳዮች ፍትህ የሚያገኙበትና ወንጀለኞች የሚጠየቁበት ሂደት እንዲፈጠር የሚያደርግ ጠቃሚ አጋጣሚም ተብሏል። ህብረቱ ኢትዮጵያ ሰዎችን ያለ ፍርድ መግደልና አስገድዶ መድፈር እንድታቆም በአፍሪካ ህብረት በኩል የቀረበላትን ጥያቄ እስካሁን አልተገበረችም ብሏል። የአፍሪካ ህብረት የሰዎችና ህዝቦች መብት ኮሚሽን ባሳለፍነው ሳምንት የትግራይ ጦርነት ሰለባዎችን ያዳመጠ መሆኑን የገለጸው ላው ሌጋል አክሽን የተሰኘው የፓን አፍሪካንስ የህግ ዜጎች ማህበር ከዚህ በፊት የተፈጽመውንም አሁንም እየተካሄደ ያለውን ጸረ ሰው ተግባር የተመለከተ ውሎ ተካሂደዋል ብሏል። ኢትዮጵያን ያለ ፍርድ መግደልና አስገድዶ መድፈር እንድታቆም በአፍሪካ ህብረት በኩል የቀረበላትን ጥያቄ እስካሁን ለመተግበር አልወደደችም ያለው ማህበሩ ከጋምቢያ ባወጣው መግለጫ የትግራይ የጦርነት ሰለባዎች ድምጽ በዓለም አቀፍ አደባባይ መደመጥ ጀምሯል ብሏል። በክልሉ የሚደርሰው በደልና ግፍ የደቡብ አፍሪካው ውል ተፈርሞም አልቆመም ያለው ኮሚሽኑም የጦርነቱ ተጎጆዎችን ለመጀመሪያ ጊዜ እንድናዳምጣቸው ሆኗልም ይላል። በዚህም በጅምላ ጭፍጨፋ ወገኖቻቸውን የተነጠቁ የግድ ማፈናቀል የተፈጸመባቸው፣ የተደፈሩ፣ ለረጅም ጊዜ የመብራትና ኢንተርኔት የባንክና ቴሌኮም አገልግሎት የተቋረጠባቸው ሰዎችን ምስክርነት አዳምጠናል ብሏል። የማህበሩ አዘጋጆች በበኩላቸው ይህ ወደ ተጠያቂነት ለመሄድ የሚደረገው ጉዞ አካል መሆኑን ያነሱና በአሁኑ ወቅት በበርካታ የኢትዮጵያ ቦታዎች በቀጠለው ግጭት የሚፈጸሙ ጥቃቶችም እንዲሁ አሉ። ይህ ሁሉ ልቄት የጀመረው ከትግራይ በመሆኑም ወንጀሉ በአፍሪካ የሰብአዊ መብት ስርዓት ለመመርመር በመፈለግ ይህንን የጦርነት ሰለባዎችን የማዳመጥ መድረክ አሰናድተናል ሲሉ አብራርቷል። ከዚህ በተጨማሪም የተጎጆችን የማዳመጥ ተግባር ለዓለም አቀፉ ማህበረሰብም የሚያስተላልፈው መልእክት አለ ያሉት አዘጋጆቹ በደልን በዝምታ መቅበር እንደማይቻል የሚያሳየ ብለውታል። በመሆኑም ወንጀል ፈጻሚዎች የጣሷቸው ዓለም አቀፍ ሕጎችና የፈጽሟቸው ጥፋቶች ወደ ፍርድ ቤት እንዲወስዷቸው የሚደረግ ጥርጊያ ነው ሲሉም ገልጸውታል። ሶማሌላንድ ከአንድ መቶ ሰላሳ በላይ ለሚሆኑ ሀገራት እውቅና እንዲሰጡን ጠይቀናል አለች። የሶማሌላንድ ፕሬዚደንት አብዱራህማን መሐመድ አብዱላሂ ኢሮም ከ130 በላይ ለሚሆኑ የዓለም ሀገራት ለሶማሌላንድ እውቅና እንዲሰጡ ጥሪ ማቅረባቸውን ገልጿል። ሶማሌላንድ ነጻነትን ያገኘሁበት የምትለውን 34ተኛ ዓመት ክብረ በዓል ላይ ንግግር ያደረጉት ፕሬዚደንቱም ጠቅላይ ሚኒስትሮችን፣ ነገስታትና ሜሮችን ጨምሮ ከ130 በላይ ለሚሆኑ ሀገራት ለሶማሌላንድ የሀገርነት እውቅና እንዲሰጡ የሚጠይቅ ፕሬዝደንታዊ ደብዳቤዎችን ልከናል ሲሉ ተናግሯል። ክብረ በዓሉ ላይ በዓለም አቀፉ ማህበረሰብ ዘንድ ለሶማሌ ላንድ የሀገርነት እውቅና እንዲሰጥ በድጋሚ ጠንካራ ጥሪ ማቅረባቸውንም ሆርን ዲፕሎማት ዘግቧል። ፕሬዝደንት ኢሮ ኢትዮጵያን፣ የተባበሩት አረብ ኤምሬቶች፣ ብሪታንያ፣ አሜሪካ፣ ጅቡቲ፣ ታይዋን፣ ቱርክ፣ ኬንያን ጨምሮ ከሶማሌ ላንድ ጋር በወዳጅነት ላይ የተመሰረተ ግንኙነትና ትብብር ላላቸው ሀገሮችም ምስጋና ሲያቀርቡ ተሰምቷል። የሶማሌ ላንድ የውጭ ጉዳይ ፖሊሲ በሰላም በጋራ መከባበርና በግንብ የአጋርነት መርሆች ላይ የተመሰረተ ነው ሲሉ ተናግረው በአፍሪካ ቀንድና በቀይ ባህር ላይ ትብብርን በማጎልበትናም በቀጠናዊ ደህንነት ውስጥ ወሳኝ ሚና ለመጫወት ዝግጁ ነን ሲሉም ተናግረዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን፣ ቸር ያሰማል።